ሳይመን ሪቴንሽን የዘር ፈሳሽን በውስጥ የማቆየት ጥበብ። ብዙ ወንዶች ለጥቂት ወራት ሊሆን ይችላል፣ ስፖርት እየሰሩ የሰውነታቸውን ጡንቻ ያፈረጥማሉ፣ ያፋፋሉ። ነገር ግን ያዳበሩት ሰውነታቸው ለማመን በሚገርም ፍጥነት ሙልጭ ብሎ ይጠፋል። የራሳቸው ሰውነት እስከሚያስገርማቸው ድረስ ይከሳሉ፣ ይመነመናሉ። ለመሆኑ ለምን ከሰውነት ተራ ይወጣሉ እነዚህ ወንዶች? ምክንያቱን ዛሬ እነግራችኋለሁ። የዘር ፈሳሽን በውስጥ ለማቆየት ከሚረዱ ጥበቦች መካከል ታወይዝም የተሰኘው የጥንት የቻይና ፍልስፍና አንዱ ነው። የታወይዝም ፍልስፍና ሃይማኖታዊ ወግ ያለው ሲሆን ዋና ዓላማው የሰው ልጆችን የዘር ፈሳሽን በውስጥ ለማቆየት ከሚረዱ ጥበቦች መካከል ታወይዝም የተሰኘው የጥንት የቻይና ፍልስፍና አንዱ ነው። የታወይዝም ፍልስፍና ሃይማኖታዊ ወግ ያለው ሲሆን ዋና ዓላማው የሰው ልጅን ከተፈጥሯዊ ነገሮች ስርዓት ጋር አስማምቶ ማኖርና ረጅም ዕድሜን ማደል መቻል ነው። የታዋይዝም ፍልስፍና ዘረመልን በውስጥ በማቆየት መንፈሳዊ ጉልበትን የማዳበርና ዘርን የማቆየት ጥበብ ነው። አሁን ላይ እንደ ዓለም አቀፍ ብዙ ወንዶች ራሳቸውን በራሳቸው የማርካት ወይም በማስተርቤሽን ሱስ ላይ ተጠምደዋል። በዛሬው ቪዲዮአችን በዘር ፈሳሽ ውስጥ ስለሚገኘው ስውር ኃይል ያልተሰሙ መረጃዎችን አካተን እንነግራችኋለን። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ማስተርቤሽን ወይም ራስን በራስ ማርካት ጊዜያዊ የደስታ ሆርሞንን በሰውነት ውስጥ ሊፈጥር ቢችልም የሚያሳጣው ነገር ግን በምንም ሊተካ አይችልም። ይህ የሚፈጠረው የደስታ ሆርሞን የሰውን አእምሮ ይቆጣጠረዋል፣ በየጊዜው ማስተርቤሽን እንዲያደርግ ያስገድደዋል። አእምሮውን ተቆጣጥሮታል። እሱን ካላደረገ አርፎ እንዳይቀመጥ ያስገድደዋል። ስራ መስራት አይችልም። ታዲያ ትልቁ ችግር ደግሞ ማስተርቤሽን ካደረገ በኋላ እንቅልፍ እንቅልፍ ይለዋል፣ ሰውነቱ ይዝላል፣ ሰውነት ይሟሟል፣ ፍርሃት ፍርሃት ይለዋል። ከሌሎች ሰዎች ጋር ቀርቦ ለማውራት ይቸግራል፣ ቀዝቃዛ ይሆናል። ወንድነቱ ቀርቶ የሴትነት ባህሪን ያሳያል። እንቅልፉን ይተኛል። ከእንቅልፉ ሲነሳም ያንኑ ማስተር ቤሽን እንዲያደርግ አእምሮ ያስገድደዋል። በዚህ ጊዜ ሊሰራው አስቦት የነበረውን ስራ ሳይሰራው ይቀራል። ጭራሹንም ይረሰዋል። የዘር ፈሳሹ በውስጡ ሲሟጠጥ የአእምሮ መርሳትን ያስከትልበታል። አሁን በምንኖርበት ዓለም ውስጥ ብዙ ሰዎች ራስን በራስ በማርካት ዓለም ውስጥ ይገኛሉ። ሴት የፍቅር ጓደኛ መያዝ ያስጠላቸዋል። ምክንያታቸው ብዙ ነው። የኢኮኖሚ ጉዳይ ዋነኛ ምክንያታቸው ሊሆን ይችላል። በዚህ የተነሳ የሴት ጓደኛ መያዝን ይፈራሉ። የሴት ጓደኛ ከመያዝ ርቅ ራሳቸውን በራሳቸው በማርካት ላይ ተጠምደዋል። ታዲያ የከፋው ችግር ራሳቸውን በማሳመን በማስተርቤሽን ሱስ ይጠቃሉ። በዚህ ሱስ ውስጥ ያሉ ሰዎች ከዚህ አስከፊ ሱስ ቶሎ አይወጡም። ለበርካታ ዓመታት አብሯቸው ይዘልቃል። ይህ ደግሞ የሱሱ አስገዳጅ ባህሪ ነው። ከዚህ ሱስ ለመውጣት ስለ ሱሱ ባህሪ ስለ ሱሶ አስከፊነት አልፎም ደግሞ እንደ አጠቃላይ የዘር ፈሳሽን መቆጠብ የሚያስገኘውን የህይወት ስኬት ጠቀሜታ መገንዘብ፣ የአእምሮ አረዳድ ግንዛቤን ማሳደግ ብቸኛውና ዋነኛው መንገድ ነው። የጥንት የቻይና የታወይዝም ፍልስፍና እንደሚለው በዘር ፈሳሽ ውስጥ ጅንግ የሚባል ሁሉንም የሰውነት ሴሎች የሚመግብ አጠቃላይ የህብረ ህዋሳትን ጤንነት የሚደግፍ ትልቅ ኃይል እንዳለ ያስተምራል። ጅንክ በኬሚካላዊ መንገድ ሊተነተን የሚችል የሴል ቅርጽ ባይሆንም ለሴል አሰራር ወሳኝ የሰውነታችን ክፍል ነው። ጅንክ የሰው ልጅ የሰውነት አካል ወይም ሴል ተብሎ በቀጥታ አይገለጽም። ይልቁንም ጉልበት ያለው ይዘት ወይም ለሰው ልጅ የህይወት ምንጭ ተደርጎ ይወሰዳል። የሚታመነውም የሰው ልጅ የኃይል አካል ተደርጎ ይወሰዳል። ጅንክ በምዕራቡ ዓለም የህክምና ሳይንስ ውስጥ እንደተለመደው በአይን የሚታይ አካል ወይም ኦርጋን ሴል ተደርጎ ባይቆጠርም በባህላዊ የቻይና ፍልስፍና ማለትም በታዊዝም ትራዲሽናል ቻይኒስ ሜዲሲን እይታ ውስጥ የሰው ልጅ መሰረታዊ የህይወት ኃይል ተደርጎ ይወሰዳል። ጅንክ ከሰውነት አካል ገጽታዎች ጋር የተቆራኘ የህይወት ጥራት፣ የሰው ልጅ ነገሮች መነሻ የፈጠራ ኃይል እንደሆነ በቻይና ፍልስፍና አስተምሮት ዘንድ ይታመናል። ይህ ለሰው ልጆች የሆነው ጅንክ በሁለት ዋና ዋና ክፍሎች ይከፈላል። አንደኛው ቅድመ ሰማይ ጅንግ ወይም ፕሪ ሄቫን ጅንክ ይሰኛል። ይህ የመጀመሪያው ጅንግ ወይም የሰው ልጅ የመውለጃ ጅንግ ነው። ይህ ጅንግ አንድ ሰው ከተወለደበት ጊዜ ጀምሮ ከወላጆቹ የሚያገኘው ኃይል ነው። የሰው ልጅ የዘር ውርስ የስልጣንን ከፍታ ሊያገኝ የሚችለውና ከፍተኛ የህይወት ዘመኑ የሚወስነው በዚህ ጅንግ አማካኝነት እንደሆነ አጽንዖት ይሰጥበታል። ይህ ፕሪሄቫን ጅንግ ውስን ነው። ከተወለድንበት ጊዜ ጀምሮ አብሮን ይመጣል። አንዴ ከጨረስ ነው ግን መሙላት አይቻልም፣ ድጋሜ መጠራቀም አይችልም። ይህ ጅንግ ዘርን ለመተካት ወይም ለመውለድና ለአካላዊ እድገት ዋነኛ መሠረት ተደርጎ ይወሰዳል። ከዚህ ላይ ማወቅና መጠንቀቅ ያለብን ብዙ ሰዎች ዘር መተካት የማይችሉት የዚህ የጅንግ ኃይል በማለቁ ምክንያት እንደሆነ ነው። በተለይ ራሳቸውን በራሳቸው በማርካት ሱስ ውስጥ የተጠመዱ ሰዎች የዚህ ችግር ሰለባ በመሆናቸው ከዚህ ህይወት ውስጥ መውጣት ባለመቻላቸው ፈጠረትንም መፍጠር አይችሉም፣ ዘራቸውን መተካት አይችሉም። ሁለተኛና ለሰው ልጆች ጠቃሚ የሆነው ጅንግ ፖስት ሄቨን ጅንግ ወይም ደረ ሰማይ ጅንግ ይባላል። ይህ የጅንግ ኃይል ከምንመገበው ምግብና እንዲሁም ውሃ፣ ከምንተነፍሰው አየር የምናመነጨው ኃይል ነው። ይህንን ጅንግ ለመጠበቅ ትክክለኛውን ምግብ መመገብ ረፍትና የአካል ብቃት እንቅስቃሴ ማድረግ ከቻል፣ የዘር ፈሳሻችንን በውስጣችን ማቆየት ከቻል የሚሞላና ሊታደስ የሚችል ኃይል ነው። ዋና ጠቀሜታው ሰውነታችንን በየዕለቱ ለሚጠይቀው ጉልበት፣ ለበሽታ መከላከልና የህብረ ህዋሳትን ለመጠገን የሚያግዘን ይህ የጅንግ ኃይል ነው። እዚህ ላይ መረዳት ያለብን ነገር የዘር ፈሳሽ ወይም ሴመን ራሱ ጅንግ አይደለም። ዘር ፈሳሽ ወይም ሴመን በጅንግ ውስጥ ያለውን ኃይል ለመያዝ ወይም ከጅንግ የሚገኘውን ኃይል ለማምረት እንደ ጀርባ አጥንት ሆኖ ያገለግላል። በሌላ በኩል ደግሞ ጅንግ የዘር ፈሳሽ በሚጠፋበት ጊዜ ለማምረት እንደ ዋና የኃይል ምንጭ ሆኖ ያገለግላል። በወሲብ ጊዜ የዘር ፈሳሽ መፍሰስ ጅንግን በማባከን ሰውነት እንዲዳከም ያደርጋል። ሰውነት አዲስ ዘር ፈሳሽ ለማምረት ብዙ ጅንግ ይጠቀማል። ጅንግ ከሰውነት ዋና ዋና የህይወት ኃይሎች አንዱ ሲሆን አካላዊ ህይወትን እድገትንና መራባትን የሚገዛ የኃይል ምንጭ ነው። የዘር ፈሳሽን በመቆጣጠር ይህንን ኃይል መጠበቅ ለጤናና ለረጅም ዕድሜ ቁልፍ እንደሆነ ይታመናል። ጅንግ ሲሟጠጥ የሰውነት ጥንካሬ፣ በሽታ የመከላከል አቅም፣ ጥርት ያለ አስተሳሰብና አጠቃላይ የሰው ልጅ የህይወት ኃይል ይቀንሳል። ይህም እድሜን ያሳጥራል። በታዋይዝም አስተምሮት ረጅም እድሜንና ጤናን ለማግኘት የጥንት ታዋይዝም ፈላስፋዎች ጅንግን ለመጠበቅ የተለያዩ ልምምዶችን ያደርጉ ነበር። ከእነዚህም መካከል ሶስቱ የታዋይስት ሀብቶች የሚባሉትን እንመለከታለን። ጅንግ፣ ቂ፣ ሸን ይባላሉ። ስጉር አካል፣ ጉልበት፣ መንፈስ ማለት ናቸው። የህይወት ምንነት ወይም ኢሴንስ ተብለው ይተረጎማሉ። እነዚህም አንዱና የመጀመሪያው የዘር ፈሳሽን መመለስና አንጎልን ማብዛት የሚሉት ቴክኒኮች ይገኙበታል። ይህ ከግብረ ስጋ ግንኙነት የመታቀብ ልምምድ ሲሆን የግብረ ስጋ ግንኙነት ሲደረግ ያለ ኦርጋዝም ወይም ዘር ፈሳሽን ከመልቀቅ መቆጠብ የሚል ቴክኒክ ነው። ምንም እንኳን አንዳንዶቹ ጽንሰ ሀሳቦቹ የዘር ፈሳሹን ባከርካሪው በኩል ወደ አንጎል የማሳደግ ትርጉም ያላቸው ቢሆንም በውስጣዊ ልምምዶች ውስጥ ዋናው ሀሳብ የፆታዊ ኃይልን ወደ ረቂቅና ወደ ሰርጓጅ ጉልበት በመለወጥ ማጣራትና ወደ ሰውነት አናት በማሳደግ መንፈሳዊ ማንነትን ማዳበር መቻል ነው። ሌላኛው ቺ ወይም ቂ ያልኋችሁ ነው። ቺ ወይም ቂ የተሰኘው በሰውነታችን ውስጥ የሚገኝ ህይወት ሰጪ ጉልበት ነው። በታዊዝም አስተምሮት ቺ ወይም ቂ የሚባለው ኃይል ሁሉንም ነገር የሚያንቀሳቀስ ህይወት ሰጪ የሆነ የጉልበት ወይም የኃይል ፍሰት ነው። ቺ የጅንግ ልጅ ተደርጎ የሚወሰድ ሲሆን ጅንግ ሲጠበቅና ሲጠራቀም ወደ ቺ ወይም ወደ ቂ ይለወጣል። ከጅንግ ጋር ያለው ግንኙነትም ጅንግ እንዳያልቅ የሚጠብቅ ነው። ይህም በጥንት ቻይና ታኦይስቶች ይህንን ጥቅጥቅ ኃይል ወደ ረቂቅና ሊዛወር ወደሚችል ቺ ወደ ተባለው ኃይል የሚቀይሩበት ጥበብ ነው። የቺ ሚና በሰውነት ውስጥ ያለው ጠንካራ የቺ ፍሰት አካላዊ ጤንነትን የአካል ብቃት እንቅስቃሴንና የውስጥ አካላትን ተግባር ያነቃቃል። ችን ለማዳበር ዋና ዋናዎቹ ልምዶች ኪንጎንግና ታይቼት የሚባሉ ናቸው። ሌላኛው ሸን ነው። ሸን በመንፈሳዊና በአእምሯዊ ውስጥ የሚደረግ ተግባር ነው። ሸን የሚባለው ኃይል በጣም ረቂቅና ከፍተኛው የሶስቱ ውድ ሀብቶች አካል ነው። ሸን የመንፈስ የንቃት ህሌና የጥበብና የማስተዋል ደረጃን ይወክላል። ቺ ወይም ቂ ሲጠናከርና ሲጣራ ኃይሉ ወደ ሽን ከፍ ብሎ መንፈሳዊ ማንነትን ያበራል። ጠንካራ ሸን የአእምሮ ሰላምን፣ ብሩህ አስተሳሰብን፣ ርኅራሄንና መንፈሳዊ ግንኙነትን ያመጣል ተብሎ ይታመናል። መንፈሳዊ እድገት የሚመጣው ጅንግ ወይም ቺ በበቂ ሁኔታ ሲከማቹና ሲጣሩ ሸን እንዲያብብ ወይም እንዲጠራቀም መሠረት ሲጥሩ ነው። የታዊዝም አስተምሮት ዘር ፈሳሽ ጅንግ የሕይወት ምንነትና የሕይወት ኃይል መሠረት ነው ብሎ ያምናል። ይህ ኃይል በተደጋጋሚ በመልቀቅ ማባከን ለጤናና ለረጅም ዕድሜ ጎጂ በመሆኑ ጅንግን በመጠበቅና ወደ ችንና ሸን ለመለወጥ ማጣራት የታዊስት የጤናና የመንፈሳዊ እድገት ዋና ዓላማ ነው። ታዊዝም ከጥንት ጀምሮ የመጣ የፍልስፍናና የሃይማኖት ወግ ሲሆን ዋና መነሻውና ማዕከሉ ቻይና ነው። ሌላው የብርሃማቻሪያ የመንፈሳዊ ፍልስፍና ነው። የብርሃማቻሪያ የመንፈሳዊ ፍልስፍና ከመንፈሳዊ ጽንሰ ሐሳብ በጥንታዊው የህንድ ሃይማኖቶች ውስጥ ተግባራዊ ሲደረግ የነበረ የፍልስፍና አይነት ነው። ይህ የዘር ፈሳሽን የማቆየት ጥበብ በህንድ ውስጥ እንደ ሂንዱይዝም፣ ቡዲዝምና ጃኒዝም ያሉ ፍልስፍናዎች ይጠቀሙበት የነበረ እጅግ ጥልቅና ስውር ኃይልን የያዘ የፍልስፍና ቀመር ወይም የመንፈሳዊ መርህ ነው። በሳንክሪስት ቋንቋ ብርሃማን የሚለው ቃል አንዳች ሚስጥራዊና መለኮታዊ እውነታ ላይ የተመሰረተ ቃል ተደርጎ ይወሰዳል። ቻሪያ ማለት ባህሪ ወይም ተግባር ማለት ነው። ትርጉሙ ደግሞ የሚጣጣም ባህሪ ወይም በመለኮታዊው መንገድ መመላለስ ማለት ነው። በህንድ የሃይማኖት እምነት ብርሃማ ቻሪያ መንፈሳዊ ጉዞን ወይም መለኮታዊ መንገዱን መከተል ያመለክታል። ራስን መግዛት ወይም ከጾታዊ ግንኙነት መታቀብ የስሜት ህዋሳትን፣ ሀሳቦቹንና ምኞቶችን ሁሉ መርሳት ነው። የብርሃማቻሪያ የመንፈሳዊ ፍልስፍና በዘርፈሳች ውስጥ ፕራና የሚባል ኃይለኛ ጉልበት የሚሰጥ ለከፍተኛ መንፈሳዊ ዓላማዎችና የራስን የህይወት ጥሪ የሚገልጥ ስውራዊ ኃይልን ማግኘት የሚያስችል ነው። የብርሃማቻሪያ ፍልስፍና ከጾታዊ ግንኙነት መታቀብ ለሞራልና ለሥነ ምግባር የሚሰጡ ያኗኗር መርሆ ተደርጎም ይወሰዳሉ። ከወሲብ መታቀብ በምኞቶች በምግብ ፍጆታ ልከኝነትንና ሚዛናዊነትን ለመጠበቅ ለነጻነት ወይም ለመንፈሳዊ እድገት ራስን የመገሰጽ ተግባር እንደሆነ የብርሃማቻሪያ የመንፈሳዊ ፍልስፍና ያስተምራል። ከመንፈሳዊ መታቀብ ለመነኮሳት እና ለጠንካራ መንፈሳዊ ሰው ብቻ አይደለም ብሎ ያምናል። ብርሃማቻሪያ የሚለው ቃል ወደ እግዚአብሔር ፍጹም እውነት የሚወስድ ምግባር ተደርጎ ይወሰዳል። በብርሃማቻሪያ አስተምሮት የዘርፈሳሽ የሰውነት ፍሬ ነገር ተደርጎ ይታያል። የዘርፈሳሽ ከምንመገበው ምግብ ከሰባት የህብር ሐዋሳት ደረጃዎች አልፎ የሚፈጠር የመጨረሻና እጅግ ውድ ንጥረ ነገር ተደርጎ ይወሰዳል። በዘር ፈሳሽ ውስጥ የአካል ጥንካሬ፣ የአእምሮ ንቃት፣ የብልህነት፣ የትውስታ፣ የስሜት ብርሁነት እንዲሁም የፊት መልክ ቁንጅና ምንጭም ነው። የዘርፈሳሽን ማባከን ሞትን ያመጣል። የዘርፈሳሽን ማባከን የጥንካሬና የሕይወት ጉልበትን ያዳክማል ወይም ያጠፋል ብለው ያምናሉ። ብርሃማቻሪያ ከጾታዊ ግንኙነት፣ ከራስ እርካታ ወይም ማስተርቤሽንና፣ ከጾታዊ አስተሳሰቦች፣ ከጾታዊ ንግግሮች፣ ከጾታዊ ምናብ ጭምር ሙሉ በሙሉ በመታቀብ የሚገኝ ኃይል በምድር ላይ ታምር የሚሠራ እንደሆነ ያምናል። ብዙ ወንዶች በጾታዊ ንግግሮች፣ ጉርድና አጭር ቀሚስ በለበሱ ሴቶች በመነሳሳት ስሜታቸውን በመቀስቀስ ራሳቸውን በራሳቸው ያረካሉ ወይም ማስተርቤሽን ያደርጋሉ። በብራህማቻሪያ የፍልስፍና አስተምህሮት የዞር ጉልበት ተጠብቆ ወደ ኦጃስ ወደሚባል ትልቅ ኃይል ይቀየራል ብለው ያምናል። በሰውነታችን ውስጥ ያለው የኦጃስ ኃይል በጣም ስውር የሆነ ጉልበት ሲሆን በአእምሮ ውስጥ ተከማችቶ መንፈሳዊ ብሩህነትን፣ የበሽታ የመከላከል አቅምን፣ ጥልቅ ማሰላሰልንና የቃል ኃይልን ይሰጣል። በበረሃ ማቻሪያ የፍልስፍና አስተምሮት እንደ ማሰላሰል ያሉ የመንፈሳዊ ልምምዶችን በማድረግ ወደ ከፍተኛው የንቃት ደረጃ ወይም ወደ ስኬት መድረስ እንደማይቻል ይታመናል። ፍጹም የሆነ በርሃማቻሪያ የሚገኘው በአካል በመታቀብ ብቻ ሳይሆን የወስብ ፍላጎትን በአስተሳሰብ ደረጃ ሙሉ በሙሉ በማቃጠል ነው ብሎ ያምናል። የዘር ፈሳሽ የአካል ጥንካሬ፣ የአእምሮ ንቃት፣ ብልህነትና ትውስታን፣ የስሜት ብርህነት ፊትን ማሳመር ይገኙበታል። ይህንንም መጠብቅና አላማ ባከን እነዚህን ነገሮች ለማግኘት ይረዳል ብሎ ያምናል። የዘር ፈሳሽ መሟጠጥ ሞትን ያመጣል፣ ዘርን መጠበቅ ህይወትን ያራዝማል ብሎ ያምናል። የብርሃማቻሪያ ትርጉምና አላማው ከጾታዊ ግንኙነት፣ ከራስ እርካታ፣ ከጾታዊ አስተሳሰቦች እንዲሁም ንግግሮች፣ ምናቦችንም ጭምር ሙሉ በሙሉ መራቅ ወደ ኃይል ተቀይሮ ስውር ኃይልን ይሰጣል ብሎ ያምናል። በአእምሮ ውስጥ በመከማቸት የመንፈሳዊ ብሩህነት፣ የበሽታ መከላከል አቅም፣ ጥልቅ ማሰላሰልና የቃል ኃይል ይሰጣል ብሎ ያምናል። በብርሃማቻሪያ የመንፈሳዊ አስተምሮት የዘር ፈሳሽ ካልተከማቸ ወደ ከፍተኛ የንቃት ደረጃ መድረስ እንደማይቻል ያስተምራል። በብርሃማቻሪያ የተቆጠበ የዘር ፈሳሽ ለትምህርት መገለጥ ያለው ሚና ከፍተኛ እንደሆነም ይታመንበታል። አንድ ተማሪ ጎበዝ ለመሆን ወይም አይኪውን ለመጨመር የዘር ፈሳሹን በውስጡ ማቆየት አለበትም ይላል። በጥንት ጊዜ በጥንቷ ህንድ ውስጥ ተማሪዎች የመጀመሪያውን የህይወት ደረጃ ከመምህራቸው ጋር በመኖር ትምህርትንና መንፈሳዊ እውቀትን ብቻ የሚያተኩሩበትና ከጾታዊ ግንኙነት የሚከለከሉበት ህግ ነበር። ይህም ተማሪዎች ጎበዝ ተማሪ እንዲሆኑና ከራሳቸው ጋር እንዲሆኑ ለማድረግ ነው። በጥንታዊ በህንዲውዝም ስርዓት ውስጥ በመጀመሪያ ምዕራፍ ተማሪዎች ከመምህራቸው ጋር እየኖሩ ንጹህና ስነ ስርዓት ያለው ህይወት እንዲመሩ ይገደዱ ነበር። ይህም ለተማሪዎች ጉልበትንና ኃይልን በአግባቡ በመጠቀም ትኩረትን ወደ መንፈሳዊ ወይም ወደ ከፍተኛ ግቦች በማዞር በትምህርታቸው ጎበዝ የሚሆኑበትን መንገድ መፍጠር መቻል ነው። በብርሃማቻሪያ አስተምሮት የተማሪነት ዘመን ብዙውን ጊዜ ከልጅነት እስከ 25 ዓመት ገደማ ትኩረቱ ትምህርት፣ ስነ ምግባርና መንፈሳዊ እውቀት አንድ ተማሪ ይህንን የግድ ማግኘት ይኖርበታል ብሎ ያምናል። ተማሪዎች ከመምህራቸው ጋር በመኖር ካለማዩ ኃላፊነቶች ቀስ በቀስ በመውጣትና ለመንፈሳዊ ጥናት መዘጋጀት አለባቸው ብሎም ያምናል። እስኪ በተለይ ስንቶቻችን በዚህ በማስተርቤሽንና በግል ወሲብ ውስጥ ተጠምደን እንገኛለን። ራሳችንን ስንፈትሸው ይህ እጅግ ገዳይ ሱስ ምን አሳጣን? ከዚህስ ምን ተጠቀምን? የሚለውን ራሳችንን እንጠይቀው። ብዙዎች ከዚህ ሱስ ባለመውጣታቸው ራሳቸውን አደጋ ላይ ጥለዋል። ራሳቸውን ወደ አላስፈላጊ ቦታ ላይ አስቀምጠዋል። ኮሜንት ላይ ጻፉልን። ስነ ጊዜ ተመኘን።